ሀይሚ እንግዲህ ዳኒ ያሳያትን ነገር ይህን ነገር ማመን አቅቶኛል ብላለች ይህን የውድ ማመን የለብሽም ቡራ ላንች እጅግ በጣም ታማኝ ነው ቡራን ብቻ ነው ማመን ያለብሽ ብሩክም እንግዲህ አንተ ያለ የሌለውን ለምንድ ነው የምትቀባጠር እኛ ለመለያየት ነው እንዲህ ፍላጎት ብሏል ስለዚህ ብሩክና ሀይሚ መንቃት አለባችሁ ለመለያየት እንደሆነ ግልጽ ነው ሰላም ቤተሰብ፣ እንዴት ናችሁ? አለን ሰላማችሁ፣ ብዛ በያላችሁበት እያልኩኝ ውድ ቤተሰቦች እንኳን ደህና መጣችሁ። እንግዲህ ትናንትና ዳኒና ሀይሚ በሰሩት ቪዲዮ ጠቅላላ ማለት ነው ሚዲዮ እያለቀሰ ይገኛል ማለት ነው። ማለት የሀይሚ ደጋፊዎችም አድናቂዎችም እንግዲህ ሀይሚ እንዴት እንደዚህ ትሆናለች፣ ብሩክ እንዴት በሀይሚ ላይ እንዲህ ያደርጋል በሚለው በትናንት ነው የው ሀይሚ ደግሞ ዳኒ ባሳያት ነገር አዝና አልቅሳለችና፣ ሀይሚ ደግሞ ይሄን ነገር ማመን እንደሌለብሽ ብዙ ሰው እየነገረሽ ና ያለ አንቺም ታውቂያለሽ ከኛ በላይ። ነገር ግን እጅግ በጣም ይሄ ነገር በቃ ማለት ሚዲያውን እያጥለቀለቀው ይገኛል። የሀይሚን ፎቶም ለጥፈው በጣም ያለቅሰው አሉ፣ ምክንያቱም ሀይሚ ስለከፋት ማለት ነው። እና ኦዲንስ የተሰማውን ነው የሚናገረው፣ እና ምንም ማድረግ አይቻልም። ዳኒ እንግዲህ ያለ የሌለውን በዚህ ፎቶ ሾፕ በበዛበት ዘመን ምንም በሌለ ነገር አምጥቶ የሆነ ነገር አሳይሻለሁ እንዲህ ነው እንዲህ ነው እያለ ሀይሚን ለማሳመን ለማስጨነቅ ብዙ ነገር አድርጓል ማለት ነው። እንግዲህ ምን እንደሚሆን እናያለን ማለት ነው። ማለት ቤተሰብ እንግዲህ ስለ ሀይሚና ስለ ብሩክ እያያችሁ ነው። የሆነ ያለውን ማለት ምንም ቢሆን ያኔ ስራ ሊሆን ይችላል ስራ ሊሆን ይችላል። ሀይሚ ብዙ ዩቱበሮችን ታሳድጋለሽ ከቦራጋ ሆና ማለት ነው፣ የምር ማለት ነው። ከቦታጅራ ዩቱበሮች ብዙዎችን መቶሽ አስገብታ በጣም ብዙ ሽልማቶችን አስገኝታለሽ፣ ከቦሩጋ በተለይ ሀይሚ ማለት ነው እና ነገር ግን ቢሆንም በዚህ ልክ ለምን ማለት በቃ አንደኛ የሁለቱን የሁለቱን ህይወት እንደዚህ በቃ ምስቅልቅል የሚያደርግ ነገር ነው። ኢቭን እንኳን ለድገት ለብር ተብሎ ቢሆንም እርግጠኛ ነኝ ዳኒ ምንም በሌለ ነገር ነው። አመቶ እንደዚህ እያለ ያለው። ሀይሚ ከእኛ በላይ አንቺ ታምኔዋለሽ እንደምታምኔውም እናቃለን። ብሩክን ማለት ነው። ብሩክም ለአንቺ ታማኝ ነው። ነገር ግን በጣም የሚገርመኝ ነገር ቢኖር እንደዛ ፕራንክ አደረጓት ሀይሚን ማለት ነው እንደዛ በቃ በከባዱ ፕራንክ አደረጓት ኦኬ እሱ ፕራንክ ከሆነ ብላ ከስንት ቀን በኋላ ይቅርታቸውን ተቀበለች ማለት ነው ያን እንዳለ ሆኖ አሁን ደግሞ ሌላ ሚስጥር አውጥቼ አሳይሻለሁ እንዴት ነው ኖርማል ጓደኛ እንደዚህ የሚጻጻፍና እንደዚህ ፎቶ የሚልክላት ለምንድን ነው ፎቶ ላይክልኝ የሚላት ለምንድን ነው እሷ ስምትልክለት እያለ እንግዲህ ዳኒ ያለ የሌለውን እያወራ ነው ማለት እንደዛ መሆን አልነበረበትም። የምር ማለት ነው ማለት እንዴት ነው በጣም የሰው ስም ማጥፋትም ጥሩ አይደለም መቼም። ጠንካራ ጎን ለማደግ ማደግን ስናይ ደግሞ እዚህ ጋር ደካማ ጎን ደግሞ የሰው ስም እየጠፋ ነው። እና ሀይሚ ምንም ይሁን ምን አንቺ ራስሽን ጠብቂ። ነገሮች በጣም ከአቅምሽ በላይ ሊሆኑ ይችላሉ፣ ግን ደግሞ አንቺም ጠንካራ ሰው እንደሆንሽ ነው ማቀው ማለት ነው ማለት እኔ በቡራ በቃ ከምንም በላይ ጨዋ ልጅ እንደሆነና ይ በዚህ ነገር እንደማይገኝ እርግጠኛ ነኝ። ሀይሚም ደግሞ ከኛ በላይ ታውቃለች። ብሩክን በምታምነው ልክ ነው የምታምነው በጣም ታምነዋለች። ብሩክ ጨዋ ልጅ እንደሆነ ማለት ነው እና ነገር ግን ኢቭን ለተመልካችን ቢሆን እኮ እንደዚህ በቃ ማለት እንደዚህ ስም ማጥፋት የለበትም ብዬ ነው የማስበው። ታዲያ እኔ ብሩክ ይሄ ጨዋ ነው ይሄን ነገር አያደርገውም ብዬ ስል ከኔ ጀምሮ ማለት ነው። እና ብዙ ይትበሮች እየመሰከሩ ይገኛሉ። በነገራችን ላይ ወደ ጠንካራ ጎኑ ወይም ጥሩ ሪዛልት ይመጣል ብዬ የማስበው የቦራ ስም በጣም ጠፍቶ ነበረ ማለት እንዴት መሰላችሁ? በዚህ በከባድ ፕራንክ ባደረገው መሰረት ለምን ሀይሚ ላይ እንደዚህ ያደርጋል ተብሎ በጣም ስሙ ጠፍቶ ነበረ። ፕራንኩ ከባድ ቢሆንም ነገር ግን ጀስት ፕራንክ ስለሆነ ፕራንክ ብቻ ነው ያደረገው፣ ሌላ ምንም ኬዝ የለውም። ሰው ይህን ተመልክቶ ደግሞ በጣም ብዙ ስሙ ጠፍቷል የቦራ ማለት ነው እና ይሄን ስም ደግሞ አሁን ዳኒ መጥቶ የበለጠ እንደዚህ ፎቶ ምናምን አለ እንደዚህ የተደበቀ ምስጢር አለ ሲል ቡራን የሚያውቁት በትክክል የሚያውቁትና የሚያደንቁት የጨረቃ ልዩ ቤተሰቦች ታዲያ ለብሩክ እየመሰከሩ ይገኛሉ። እሱ ምንድ ነው ስሙን እያጸዱለት ይገኛሉ ማለት ነው። ማለት የጠፋውን ስም እየተመለሰ ይገኛል። እኔ በዋናነት የምናገረው ነገር ቢኖር ሀይሚ ብሩክን ታውቀዋለች፣ ብሩክን ከምንም በላይ ታምነዋለች። አይነው ብዙ አለመግባባቶች ብዙ ችግሮችን ብዙ ፈተናዎችን ብዙ የምትፈልጋቸውን ነገሮች ላይሳኩ ይችላሉ፣ እሷ እንደምታስበው ማለት ነው። ማለት ሀይሚ ብዙ ነገር ትፈልጋለች፣ ብቻ ከቡራ ማለት ነው። ብዙ ነገር ስላችሁ በቃ፣ እንዴት ነው እነሱ ልክ ፍቅረኛሞች ናቸው። ፍቅረኛሞቹ ነው ደግሞ ለወደፊት ብዙ ነገር ይጠበቃል። ይሄን ስላችሁ ደግሞ ኮመንት እየጻፋችሁልኝ ነው፣ ሀይሚ እኮ እኔና ቡራ ኖርማል ጓደኛሞች ነን ብላለች፣ ዳኒና ሶሲ ናቸው እንጂ ፍቅረኛሞች እኛ እንኳን ጓደኛሞች ነን ብላለች። ስለዚህ አንቺ ለምንድን ነው ድርክ ብለሽ ፍቅረኛሞች ናቸው የምትይ ብላችሁኛልና አስቀኛ ለስ ኮመንት አንድ ሶስት አራት ሰዎች ጽፋችሁ ልኛል ማለት ነው። ማለት እኔ አሁን ባለው ነገር ባለው በዚህ በተፈጠረው አዲስ ነገር በተፈጠረው አይደለም ሀይሚና ቡራን የምገምታቸው ወይም አስተሳሰቤ ማለት ነው። እኔ ሀይሚና ቡራን አስተያየት የሚሰጣቸው ከመጀመሪያ ጉዟቸው እዚህ እስከደረሱበት ሰዓት ነው እንጂ በድንገት በቅጽበት አንድ ቪዲዮ ስለተሰራ ወይም አንድ ቪዲዮ በአንድ ቪዲዮ ስለተጣሉ፣ ስለተጋጩ ከራሳቸው ላይፍ ጋር አያይዤ ያን ነገር የማፈራረስ እና ወይም አይደለም ብዬ ሀሳብ የምሰጥ ሰው አይደለም ማለት ነው። በዚህ ተረዱኝ እና ሁላችሁም እንደየራሳችሁ አስተሳሰብ መውሰድ ትችላላችሁ። በእርግጥ በርግጥ ሀይሚ ብላለች ማለት እኔና ብሩክ ያው እንዴት ነው ጓደኛሞች ነን እሱ ያለኔ እኔ ያለሱ ብዬ አስብ ነበር ግን ደግሞ እንዳልሆነ አሳይቶኛል ብላ ቪዲዮ ሰርታለች ማለት፣ ይሄ ነገር ከልቧ ላይ ሆን ይችላል ማለት። ብሩክን በዚህ ልክ አይደለም የምታውቀው። አንድ አመት አልፏቸው ሁለተኛ አመት አሁን ይዛለች ማለት ነው። እና ፍራንክ ሆኖ ሳለ ያው ነገሩ በእርግጥ አስደብሯታል። ከእሷም አልፎ ሁላችንም አስደብሮናል ፍራንኩ ማለት ነው። ግን ቢሆንም ፕራንክ ስለሆነ በቃ ይቅርታ ጠይቀዋል። ከይቅርታ በላይ ደግሞ ምንም የለም። የፈለገ እኮ የፈለገ ሰው የፈለገ ትልቅ ከባድ ነገር ቢደራረግም እኮ ይቅርታ ከተባለ በቃ ይቅርታ ነው ማለት ነው። ይቅርታ ማለት ሁሉንም ነገር መተው ነው እና ይሄን ደግሞ ቡራ በተደጋጋሚ ይቅርታ ጠይቋል። አንቺን ለመፈተን ነው እኔን በዚህ ልክ ነው ወይም የምታውቂኝ ብሎ ተናግሯል ማለት ነው። ሶ ሀይሚ ደግሞ ፕራንክ መሆኑን አምና ተቀብላ። ይቅርታ ተቀብላለች፣ ግን እየሆነ ያለው ከዛ በኋላ እየሆነ እየመጣ ያለው አዳዲስ ነገር በጣም የሚያናድድ እና የሚያበሳጭ ነገሮችን በነገሮች እንዴት ነው ሞር የሚጨምር ነው ማለት ነው? ከነገር ላይ ነገር ማለት ነው። ነገር በረድ ሲል ነው እንጂ ከነገር ላይ ነገር ከተጨመረ ከባድ ነው። ይሄን የመጣበት ደግሞ ዳኒ ነው። ዳኒ አመጣጡ ምንም ደስ እንዳላለ ገና ከጀምሩኛ ስንል ነበር። ማለት አንደኛ በቃ ማለት ርቀት ግን ጠብቅ እያል ነው ነበረና፣ አሁንም ቢሆን ሀይሚ ርቀትሽን ጠብቀሽ መመለስ ባለብሽ ጉዳይ መመለስ አለብሽ። ማለት የትኛውም ቦታ ቪዲዮ ልትሰሪ ትችያለሽ። አሁንም ዛሬም በአዲስ ቪዲዮ ትመጣላችሁ። አይ ቲንክ በሶሲ ቤት ወይ ባንች ቤት ማለት ነውና ቢሆንም ግን ርቀትሽን ጠብቂ። ቡራናቺ መቼም ቢሆን አትለያዩም። በእንደዚህ ነገር በቀላሉ እንደዚህ በተሰራ ነገር ይሄን ያህል እናንተ ተለያይታችሁ ምንም በቃ ማለት አይሆንም። እንደዛ ማለት ነው ፍጽ ራሱ ተናግሯል። እና ስለዚህ ሀይሚዬ ተረጋጊ፣ በቃ ተረጋጊ። ብዙ ነገር ሊሉሽ ይችላሉ፣ በጣም ብዙ ነገርም፣ ስምሽም ሊነሳ፣ ልትሰደቢ፣ ብዙ ነገር ልትባይ ትችያለሽ። ምንም ማለት ነው። ግን አንቺ አንደኛ የስራ ሰው ነሽ። የስራ ሰው ከመሆንሽም በላይ ደግሞ በጣም ጎበዝ ነሽ፣ በጣም ጠንካራ ነሽ። አሁን ትናንት እንግዲህ እንደዛ ብሎ እንኳን ሲያሳያት፣ አሁን በዚህ ፎቶሾፕ እና ብዙ ነገር አሁን ያለ ነው እንግዲህ ቴክኖሎጂ በጣም የሰለጠነበት ጊዜ ልና ያለ ነው እና ብዙ ነገር ማቀናበር በሚቻልበት ሰዓት ነው እንግዲህ አሁን ያለ ነው። ይህን እንኳን ሲያሳያት ሀይሚ ያው ከፍቷታል፣ ሊከፋት ይችላል። ግን ቢሆንም እንኳን በቃ ራሷን ተቋቁማ ቪዲዮ እንኳን ሰርታ የሄደች ጎበዝ ናት። ታዲያ እንዲህ አይነት ጠንካራ ሴት፣ እንዲህ አይነት ጎበዝ ሴት፣ እንዲህ አይነት ስማርት የሆነች ልጅ፣ እንዲህ አይነት በቃ ማለት ሁሉን ነገር አሟልቶ የሰጣት በንግግር ማሳመን የምትችል ጎበዝና እንቁ የሆነች ልጅ በሆነ በትንንሽ በጥቅቅን ነገር እንዳታጣት፣ ብሩክ ደግሞ መጠንቀቅ አለብህ ማለት ነው። ማለት በምትሰራው ስራ አንተ ሆን ብለህም ባይሆን በምትሰራው ስራዎች ፕራንክም የሆኑ በአንዳንድ ነገሮች ሀይሚን ማጣት እንደሌለብ መጠንቀቅ አለብ ማለት ነው። ማለት አንዴ ካመለጠች አመለጠች ነው። በቃ ሴት ልጅ ትታገሳለች፣ ትታገሳለች ነገሮችን በጥሞና ታያለች ጊዜ ትሰጣለች። ለዚያ ነገር መፍትሄ ትፈልጋለች። እሷ መፍትሄ እያመጣች ያ ሰው መፍትሄ የማያመጣ ከሆነ በየጊዜው ሌላ አዲስ ታሪክ አዲስ ነገር የሚመጣ ከሆነ ይብለ ለስራ ቢሆንም ሴት አንዴ ምርር ሲላት ቁርጥ ሲልላት አይደለም እንኳን እንደዚህ ገና ብዙ እንትን ያላላችሁት ተጋብተው ልጅ ወልደውም በቃ ከማረራት ጥላት ትሄዳለች ማለት ነው። ከዛ አትመለስም። ዳኒ አሁን ይዞት የመጣው ነገር ደግሞ በጣም አደገኛ ስለሆነ ብሩክም ደግሞ ይሄን ነገር ለምንድን ነው ቁጭ ብለ ከሀይሚ ጋር አውርተህበት ችግራችሁንም አትፈቱ? እናንተ የራሳችሁን ችግር ሳትፈቱ እንዴት ነው እነሱ ሊታረቁ የሚችሉት? ሲጀመር እነሱ ተጣልተዋል እንዴ? የምር ቢጣሉ ቢጋጩ እንኳን ማለት ነው ከእናንተ ይበልጣል እንዴ? መጀመሪያ የራሳችሁን ህይወት ለምን አታስተካክሉም? ብሩክና ሀይሚ ማለት ነው። ምክንያቱም ምስቅልቅል ያለ የእናንተ ነው ማለት ነው። ስለዚህ ብሩክን ቢሆን ልታስብበት ይገባል። ያ ማለት በቃ ሃይሚን እስኪ በግል ቁጭ ብለህ ጊዜ ሰጥተህ አውርተህ ችግሩን ለመፍታት ሞክር ነው የምለው ብሩክን ማለት ነው። እና የምር ፕራንክም ይሁን ምንም ይሁን የትናንትናው አሁን ውሸት ነው፣ ግን ቢሆንም በዚህ ልክ ሃይሚን ራሱ ማስጨነቅና በሚዲያ ላይ እንደዚህ ራሱ እንዴት ነው በነገር መሙላት በጣም ከባድ ነው በእርግጥ ውሸት ነው ውሸት ነው ይሄ አሁን ዳን የሚለው አንድም ነገር እውነት የለውም ግን እሷን ለማሳመን የስንት አመት ኮመንት ያን ኮመንትስ ማን እንደጻፈው የስንት ዓመት ኮመንት አመጥቶ እንደዚህ እንደዚህ ነው በቃ ቆንጆ ይላል ምንል? አንተ ትናምተ እኔ ቆንጆ ለአንቺ ትልቅ ቦታ ያለኝ ስትላል ነበር እንዴ እንዴ እኔ በጣም ነው የሚገርመኝ አንዳንዴ እኮ በቃ ማለት ሰዎች እንዴት ነው ማገናዘብ መቻል እራሱ እኮ አለባችሁ ብዬ አስባለሁ። ኢብለት ወና ማለት ነው። ስለዚህ እኔ የምለው ነገር ቢኖር ይሄ ቪዲዮ ብሩክ ዞት የመጣው ፕራንክ ቪዲዮ ከተጀመረ አንስቶ እስካሁን ድረስ እያልኩት ቢሆን ስራም ይሁንም አይሆንም፣ በቃ ዳኒና ሶሲ ከሀይሚና ከብሩክ ከጨረቃ ቤተሰቦች ከህይወታቸው ውጡላቸው ነው ያልኩ ነው። በቃ ብትጠሉኝም ምን ብትሉኝም የፈለጋችሁትን በሉ። እኔ በጨረቃዎች ቀልድ አላቅም። ሶ የፈለገ ስራም ሊሆን ይችላል። በቃ ልጅቱ ከዚህ በላይ ሀይምሯም ያኔ እንዴት ነው መጨናነቅ አለባት ብዬ አላስብም። በእርግጥ ስራ ነው፣ ስራ እየሰሩ ነው ያሉ እንግዲህ ዳኒ መቶ ሺ ለማስገባት ነው። ሲቀጥል ደግሞ ሀይሚ ሁለት መቶ ሺ ልገባ ትንሽ ከርቷታል። ሶ ሁለት መቶ ሺ አናስገባት እስኪ ሀይሚ ቪዲዮዋን ሼር አድርጉላት።